የሚበሉት ያጣለሁ ሁለት ኩንታል በክረምት ሰጥቻ ሰጥቻለሁ በመኸር አራት አድርገህ ልትመልስ፣ ምሳሌ አለ። የለም እንዲህ አይነት ግብይት በደንብ አለ እኮ፣ በተለይ ገጠብ ላይ በብዛት አለ። ከተማ ላይ መቶ ብር ታስቀምጣለህ፣ በየወሩ ሰባት ፐርሰንት ይታሰብልሃል፣ ዘጠኝ ፐርሰንት ይታሰብልሃል እየታሰበለት ወለዱን የሚቀበለው አካል እየበላ ያለ ነው። አኪለ ሪባ ረሱል ሰለላሁ አለይሂ ወሰለም የተራገሙት የመጀመሪያ ይሄ ነው። ወሙኪለሁ፣ በዚህ መልኩ ተደራድሮ እንዲበላ ያደረገውም እንደዚሁ እሱንም ተራግመዋል። ወካቲበሁ፣ ፀሐፊውንም ከወር ደመወዙ ውጪ ወለዱን በመብላትም ይሆን በመስጠት ላይ ቀጥተኛ ድርሻ የሌለው ነገር ግን ተቀጥሮ ሊሆን ይችላል ወይም ደግሞ ድንገት ተጠርቶ እየፈረመም ሊሆን ይችላል ወሻሂደ ይሄ ምስክሮቹም ሁላቸውንም ተራግመዋል ነቢይ ሰለላሁ አለይሂ ወሰለም። ይሄ የወለድ ጉዳይ አይ፣ በአሁኑ ሰዓት ይሄ የወረቀት ገንዘብ ቂማ ስለሌለው እውነተኛ ገንዘብ ስላልሆነ ችግር የለውም እያሉ እየሰበኩ ያሉ አካላት አሉ። እርግጥ ነው የወረቀት ብር በራሱ ቂማ የለውም፣ የረባ ቂማ የለውም። አንድ መቶ ብር አንድ መቶ ብር የአንድ ኩበት ያክል ፋይዳ የለውም። ቀጥታ ቂማውን ካወዳደር ሁለት መቶ ብር ኖት የአንድ ኤፎር ወረቀት ያክል ዋጋ የለውም። ኤፎር ወረቀቱ ማስታወሻ ትይዝበታለህ፣ የተለያየ ነገር ትጠቀምበታለህ። አንድ ኩበት ማገዶ ትጠቀምበታለህ። ይሄ ማገዶ እንኳን ለመሆን የሚፈይድ አይደለም። ይህንን ብቻ በመያዝ ስሪቱ በራሱ ያን ያክል ዋጋ ስለሌለው እውነተኛ ገንዘብ ማለት ወርቅና ብር ፊባ ሲልቨር እሱ ነው። በቁርአን በሐዲስ የተጠቀሰው ይሄኛው የራሱ ዋጋ ስለሌለው በዚህ መገበያየት፣ በዚህ አስር ሰጥተህ አስራ ሁለት መቀበል ግን ወለድ አይደለም እያሉ የሚቀሰቀሱ ሰዎች አሉ። በርካቶች በዱንያ ፍቅር የተነሳ እየተሸወዱ ነው። ያሉት ወለድ ነው በደንብ አድርጎ ወለድ ነው። ወርቅና ብርን አንድ የወርቅ ሳንቲም ዲናር አስር ሰተ አ 1 መቀበል አትችልም። አንድ ፌብ ሲልቨር ብር የሚለው አሻሚ ስለሆነ አስቸጋሪ ቃል ነው። ከጊዜ በኋላ ብር አይደለም ይሄ የምንጠቀምበት ወረቀቱ ብር አይደለም። በነገራችን ላይ ሰዎች እንዲቀበሉት ብለው ነው በኃይለሥላሴ ጊዜ ብር ብለው የሰየሙት። ህዝቡ አልጠቀምም ይሄ የምን ዋጋ አለው ብሎ አስቸገረም፣ ብር ብለው ሰየሙት ጭራሽ ብር ብለው ሊያታሉ ነው ብሎ አሁንም አስቸጋሪ ህዝብ ምክንያቱም ብር እንዳልሆነ ያውቃል። አሁንኛ ደግሞ ብር ሲባል የምናውቀው ወረቀቱን ነው። ብዙ ህዝብ ብር የሚባለው ትክክለኛ ይሄ እንዳልሆነ ያውቃል። ብር የሚባለው ግን ለጌጥነት እያዋላ ያለው ሲልቨር ፊ ነው። ብር የሚባለው ያነው እንጂ ይሄ ብር አይደለም። ይሄ ወረቀቱ የምንጠቀቀምበት ብር አይደለም። እሱ ሌላ ሀገር ብንሄድ እኮ ምንድን ነው የሚባለው? እንዳገሩ ነው። አረስ የአሜሪካ ይቃያ ሳውዲ ስንሄድ ሪያል፣ አሜሪካ ዶላር፣ ኬንያ ስንሄድ ሽሊንግ በየአገሩ ተለያየ ስም አለው። ብር የሚለው ሲልቨር ፊዳ ነው። በቁርአን በሐዲስ ተጠቅሰው እናገኛቸዋለን። እነዚህ የተጠቀሱት የተሰሩበት ስሪት በራሱ በቁሱ የተነሳ ዋጋ ስለኖራቸው አይደለም። ሰመንያ ዋጋቸው በጀርባ ያለው ዋጋ ዑርፍ ነው። ዋጋ እንዲኖራቸው ያደረገው ይሄው። በረሱል ሰለላሁ ዐለይሂ ወሰለም ዘመን አንድ የወርቅ ሳንቲም በአስር የብር ሳንቲም ነበር የሚለዋወጡት አንድ ለአስር በዛ ሲል አንድ ለአስራ ሁለት ነበር። ዛሬ አንድ ግራም አንድ ግራም ወርቅ አንድ ግራም ወርቅ ስንት ሺህ ይሸጣል? ከሰባት ሺህ በላይ ደረሰ መሰለኝ። እሺ አንድ ግራም ፍድ ሲልቨርስ ምናልባት ሁለት መቶ ብር አካባቢ እነዛ ነው። እዛ አካባቢ ርቀቱ ያኔ የነበረው አንድ ለአስር ነበር ሬሾ፣ ንጽጽሩ አንድ ለአስር ነበር። ዛሬ እጅግ በጣም ብዙ በጣም ብዙ እጥፍ ማለት ነው። ምናልባት ሰላሳ አምስት እጥፍ ወይም ምንድነው? መጠቆም የፈለኩት ምንድን ነው እነዚህ ቁሶች እነዚህ ማዕድኖች ዋጋ እንዲኖራቸው ያደረጋቸው የሰዎች ዑርፍ ነው፣ ልማድ ነው። በሆነ ሰበብ በሆነ ምክንያት የሰዎች ፍላጎት ቢቀየር ተፈላጊነታቸው ይወድቃል። ልክ የሲልቨር ዋጋ እየቀነሰ እየቀነሰ እንዳለው ማለት ነው። እየቀነሰ ነው ያለው። ያኔ በአስር ድርሃም የሚገዛ ፍየል ዛሬ በአስር ዲርሃም የብር ሳንቲም ማለት ነው። ዛሬ በተመሳሳይ አይገዛም። ወርቅ ግን ከዛን ጊዜው የበለጠ እየጨመረ ነው ያለው ወይም በዛው አቅራቢያ ነው ያለው። የፈለኩት ምንድነው ሹባህ እየፈጠሩ ያሉ አካላት ብዥታቸው ዋጋ እንደሌለው እንድንረዳ ነው። ሲልቨርና ወርቅ ሲሆን ነው እንጂ እውነተኛ ሳንቲም፣ ይሄ ወረቀቱ እውነተኛ ሳንቲም አይደለም፣ እውነተኛ ገንዘብ አይደለም። ስለዚህ ይሄ አራጣ የለውም፣ እንደፈለክ አርጋ ገብይበት ይላሉ። ይሄ ብዙ መዘዝ አሉ። ይሄ ንግግር አንደኛ ወለድን ይፈቅዳል። ሁለተኛ ዘካን የሚንድ ነው። ገንዘብ አይደለም ካልክ በሚሊዮን የሚቆጠር በሚሊዮን የሚቆጠር ሀብት ያከማቸውን ሰው እሱ ወርቅ አይደለም የሰበሰበው፣ በምን ስሌት ነው ዘካ አውጣ የምትለው? የሰበሰበው የወረቀት ብር ኖት ወይም ዲጂታል ብር፣ ይሄ እውነተኛ ብር አይደለም አልከው እና እውነተኛ ካልሆነ ለምን ዘካ ትጠይቀኛለህ ቢል በምድርም ታሰማ አንተ ሳንቲቦን ስለፈለካት አትሸወድ። እንዲህ አይነት ከባድ ጥያቄ ምላሽ የሚያሻው ነው። የሰዎች ሙሉ ንብረት በዚህ ዘመን መገበያያቸው ምን እየሆነ ነው ያለው? ይሄ ወረቀት ገንዘብ፣ ዲጂታል ገንዘብ እየተተካ